በክረምቱ የዝውውር መስኮት ቀያይ ሰይጣኖቹን ማንቸስተር ዩናይትዶችን መቀላቀል የቻለው ቤንያሚን ሴስኮ ባጋጠመው ጉዳት ምክንያት ቢያንስ ለአንዱ ሪያል ከሜዳ እንደሚርቅ ስካይ ስፖርት አገኘሁት ያለው መረጃ አመላክቷል። ማንቸስተር ዩናይትዶች ቶተናምን ገጥመው ሁለት ለሁለት በሆነ ውጤት ባጠናቀቁት ጨዋታ ላይ የጉልበት ጉዳት አስተናግዶ ከሜዳ ለመውጣት የተገደደው ቤንያሚን ሴስኮ በጉዳት ምክንያት የስሎቬኒያ ብሔራዊ ቡድን ካምፕን መቀላቀል ተስኖት እንደነበር ለመመልከት ተችሏል። ሴስኮ ያጋጠመውን ጉዳት ተከትሎ ታዲያ ቀያይ ሰይጣኖቹ በቀጣይ ኤቨርተንን፣ ክሪስታል ፐላስን፣ ዌስትሃም ዩናይትድን፣ ዎልቭስን እና ቦርንማውዝን በሚገጥሙበት ጨዋታ ላይ እንደማያገለግል ያደርገዋል ተብሏል። 12 ጨዋታዎች በዘንድሮ የውድድር ዓመት ማድረግ ችሎ የነበረው ቤንያሚን ሴስኮ ሁለት ግቦችን ማስቆጠር ሲችል፣ አንድ ግብ የሆነ ኳስ ደግሞ አመቻችቶ አቀብሏል። በመጪዎቹ የቡድኑ ጨዋታዎች ላይ ያለመኖሩ ታዲያ ለሩቤን አሞሪም የስብስቡ ጥልቀት ላይ እክል ሊሆን እንደሚችል ተነግሯል። ማንቸስተር ዩናይትዶች መልካም ዜና የተከላካያቸው ሊሳንድሮ ማርቲኔዝ መመለስ ሆኗል። የቦርን ማውዝ አንቶኒ ሴሜኒዮ በጥሩ የዞጉር መስኮት ለቀናቶች በስራ ላይ የሚውል የ65 ሚሊዮን ፓውንድ የውል ማፍረሻ እንዳለው ዴቪድ ኦርንስታይን ይዞት የወጣው መረጃ አመላክቷል። ታዲያ ይህ የውል ማፍረሻም ለየትኛው ቡድን እንደሚሰራ የተነገረ ሲሆን ቦርን ማውዞችን እሱን ተክቶ የሚመጣ ኮከብ ለመፈለግ ጊዜ ሊኖራቸው እንደሚችልም ተነግሯል። አንቶኒ ሴሜኒዮ በእንግሊዝ ፕሪምየር ሊግ በተለምዶ ቶፕ ሲክስ ከሚባሉት ቡድኖች መካከል ቢያንስ አራቱ እንደሚፈልጉት የተነገረ ሲሆን እሱን ለማስፈረም ክፍት ሆነው ወደ ገበያው ሊገቡ እንደሚችሉም በስፋት እየተነገረ ይገኛል። ለአንቶኒ ሴሜኒዮ ቼልሲ፣ ማንቸስተር ዩናይትድ፣ ቶተናም እና ሊቨርፑል ፍላጎት እንዳላቸው ተብሎ ሲነገር ባለፉት ወራት የተነገረ ሲሆን እሱም ቢሆን ራሱን በትልቅ ቡድን ውስጥ ለማየት ፍላጎት እንዳለው ተሰምቷል። አንቶኒ ሴሜኒዮ በቼሪዎቹ ቤት ውስጥ ባሳለፍነው ነው ክረምት በርካታ ተጫዋቾች ቡድኑን ለቀው ሲወጡ እሱ ግን በአንዶኒ ኢራዮላ ቡድን ውስጥ ለመቆየት የወሰነ ሲሆን በዘንድሮ የውድድ ዓመትም ባደረጋቸው 12 ጨዋታዎች ስድስት ጎሎችን አስቆጥሮ ሶስት ግብ የሆኑ ኳሶችን አመቻችቶ ማቀበል ችሏል። የስፔኑ ኃያል ቡድን ባርሴሎና በመጪው ቅዳሜ በስፓኒሽ ላሊጋ በሚደረገው ተጠባቂ የጨዋታ መርሐ ግብር አትሌቲኮ ቤልባውን ሲገጥሙ ወደ ዋና ስታዲየማቸው ስፖቲፋይ ካምፕኑ እንደሚመለሱ ተነገረ። ከሁለት ዓመታት በላይ በግንባታ ምክንያት ከካምፕኑ ጋር ጋር ተራርቆ የሰነበተው ባርሴሎናም ታዲያ በዕለተ ቅዳሜ ሲመለስ የስቴዲየሙን ሙሉ መቀመጫዎች ግልጋሎት ባያገኝም ቢያንስ 45 ሺ ደጋፊዎች ስቴዲየሙ ላይ ገብተው እንዲታደሙ የከተማው ምክር ቤት ፍቃድ መስጠቱ ተነግሯል። ቡድኑ ባለፉት ዓመታት በስታዲያው ሉዊስ ካምፓኒያስ ተከራይቶ ሲገለገል የከረመ ሲሆን ከስቴዲየሙ ማግኘት የሚገባውንም ገቢ ሳያገኝ መክረሙን ተከትሎ በኢኮኖሚ ደረጃ ያላቸውን ተጠቃሚነት የነፈገ ሆኖ ነበረ። ሆኖም ግን በዕለተ ቅዳሜ ሲመለሱ ከ ስፖቲፋይ ካምፕኑ ቢያንስ 77 ሚሊዮን ዩሮ ለማግኘት አቅደው እየተነሱ ሲሆን አንድ ትኬት እስከ 449 ዩሮ ድረስም በኦንላይን የላሊጋ ጨዋታ ትኬቶች መሸጫ ቦታ ላይ እንደሚሸጥ ያሳያል። ባርሴሎናዎች በመጪዎቹ ጊዜያት ከገቡበት የኢኮኖሚ አዘቅት ውስጥ ለመውጣት ስፖቲፋይ ካምፕኑ ትልቁን ድርሻ ይወስዳል ተብሏል።